ለምሳሌ የኔም ቪዲዮ ማየት እንችላለን። ይሄ የምትመለከቱት ቪዲዮ በሰዓት የተለቀቀ ከመሆኑ የተነሳ ዘጠና አንድ እና ከዚያ በላይ እይታ አግኝቷል። ይሄ ደግሞ የምትመለከቱት ቪዲዮ በሰዓት ስላልተለቀቀ ይችን የምታከል ቪዲዮ ይዞ እዛ ላይ ይቆሟል ማለት ነው። ጥራቱን የጠበቀ ተፈላጊ ኮንቴንት ሰርታችሁ የሚገርምና ንኩኝ ንኩኝ የሚል ተምኔል ሰርታችሁ አሪፍና እጅግ አጓጊ የሆነ ርዕስ መርጣችሁ ልክ ዩቲዩብ ላይ ስትፖስቱት፣ ግን ዛሬ በዚህ ቪዲዮ የማሳያችሁን ነገር ቼክ እስካላደረጋችሁ ድረስ ጭራሽ አይታይላችሁ። ምናልባትም እስከ ዛሬ ድረስ የሰራችኋቸው ቪዲዮዎች እንደ ሌሎች ዩቲዩበሮች በአንድ አስር ሺህ ሃያ ሺህ እንደዚሁም ከዚያ በላይ ያልታዩላችሁ ዛሬ በዚህ ቪዲዮ በማሳያችሁ በአንድ ነገር ሊሆን ይችላል። ማን ያውቃል? ይህም ዋናውና አንዱ ነገር ምንድነው? ቪዲዮ የምትለቁበት ሰዓት። ያንን ሰዓት እንዴት እንምረጥ? እንዴት እንወቅ? እያንዳንዱን ነገር ዛሬ በዚህ ቪዲዮ አሳያችኋለሁ። ጀማሪም ብትሆኑ ከዚህ በፊት አራት አምስት የፈለጋችሁትን ያህል ቪዲዮ ለቃችሁ ቫይራል ያልወጣላችሁም ብትሆኑ ዛሬ በዚህ ቪዲዮ የማሳያችሁን ሰዓት ጠብቃችሁ ከለቀቃችሁት እመኑኝ ቪዲዮችሁ ቫይራል ይወጣል ለምሳሌ የኔም ቪዲዮ ማየት እንችላለን ይሄ የምትመለከቱት ቪዲዮ በሰዓት የተለቀቀ ከመሆኑ የተነሳ ዘጠና አንድ እና ከዚያ በላይ እይታ አግኝቷል ይሄ ደግሞ የምትመለከቱት ቪዲዮ በሰዓት ስላልተለቀቀ ይችን የምታከል ቪቻ ይዞ እዛ ላይ ይቆማል ማለት ነው ለምንድነው ይሄ በሰዓት ስላልተለቀቀ ነው ሰዓቱ ቫሪ ስላደረገ ነው ኢዲስ ያደረግ እንዳጋጣሚ ሰዓት ይሄድብኝና ያንን ሰዓት ጠብቄ ባለመለቀቄ ምክንያት ምክንያት ይሄኛው ቪዲዮ ቫይራል ሊወጣልኝ አልቻለም ማለት ነው። ያኛው ቪዲዮ ግን ቫይራል ወቷል። ያንን ቪዲዮ ተከትዬ የለቀኳቸው ቪዲዮዎችም አሪፍ አሪፍ የሆኑ እይታዎችን አምጥተውልኛል ማለት ነው። ስለዚህ እዚሁ ቻናል ላይ እነዚህን እነዚህን ቪዲዮዎች ቼክ ማድረግ ትችላላችሁ። እነዚያ በቫይራል ሊወጡ ያልቻሉ ቪዲዮዎች ሀሳባቸው መጥፎ ሆኖ አይደለም፣ ተምኔላቸው መጥፎ ሆኖ አይደለም ውስጥ ላይ የምናገራቸው ነገራቶች ለሰዎች ጠቃሚ ሳይሆኑ ቀርተው አይደለም። ነገር ግን የለቀኩበት ሰዓት ለዩቲዩብ ተመልካቾቼ ዩቲዩብ አልጎሪዝሙ እንዲያሳያቸው በሚያደርግ ሰዓት ስላልሆነ ነው። ስለዚህ ያንን ምክንያት በማድረግ ቪዲዮ ቫይራል ሊወጣ አልቻለም ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ ቪዲዮችሁን በስንት ሰዓት ብትለቁት ቫይራል እንደሚወጣ ሙሉ ለሙሉ በሙሉ እምነት ታውቃላቸው ማለት ነው። ስለዚህ ቪዲዮችሁን በዚያ ሰዓት ከለቀቃችሁት እመኑኝ ደጋግማችሁ መልቀቅ ብቻ ነው እንጂ ቫይራል የማይወጣበት ምንም አይነት ምክንያት የለም። አልጎሪዝሙ ለተመልካች ግልጽ ያደርገዋል ማለት ነው። ያ ሰዓት ምንድን ነው? እያንዳንዷን ነገር በዚህ ቪዲዮ ነግራችኋለሁ። ይህ ቪዲዮ ጠቃሚነቱ ጀማሪም ለሆናችሁ፣ ጀማሪ ሳትሆኑ ቪዲዮዎችን ለቃችሁ ግን ቪዲዮዎቹ እስካሁን ድረስ አመርቂ የሆነ ወይም ደግሞ እናንተ የምትረኩበት የሆነ እይታ ያላመጣላችሁ ሌሎችም ሰዎች እጅግ በእርግጠኝነት በዚህ ነገር ትጠቀማላችሁ። ወይም ደግሞ ቪዲዮችሁ ስትለቁ ሳታምኑበት፣ ወይም ደግሞ በዚህ ሰዓት መልቀቅ አለብኝ ብላችሁ ሳታስቡ ዝም ብላችሁ የምትለቁት ከሆነ ይሄም የራሱ ኬዝ ስለሚኖረው ይህን ቪዲዮ ማየት ይኖርባችኋል ማለት ነው። ወደ ዋናው ጉዳይ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት ቪዲዮውን፣ ሀሳብ አስተያየታችሁን እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አስቀምጡ። ይህንን ቪዲዮ እየሰራሁት ያለሁት እጅግ በርካታ ሰዎች እየጠየቁ ስለሆነ ነው። በስንት ሰዓት ብንለቀው ነው ቪዲዮችን ቫይራል የሚወጣው? የትኛው ሰዓት ላይ ነው ሰዎች የሚያዩልን የሚለው ጥያቄ በተለያዩ ሰዎች በተለያዩ አጋጣሚዎች ስለተጠየቁ ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ድረስ ይዩትና ሙሉ ለሙሉ ስለ ሰዓታችሁ እርግጠኛ ሆናችሁ ቪዲዮችን እንድትለቁ ይረዳችኋል ማለት ነው። እንመልከት። ወደ ቪዲዮ ከመግባቴ በፊት ግን ልነግራችሁ የምፈልገው ነገር በአጋጣሚ የኔ የምለቃቸው ቪዲዮዎች እይታቸው ቀነሰ ማለት በእርግጠኝነት 50 ፐርሰንትና ከዚያ በላይ ሰዓት ባለመጠበቅ ምክንያት መሆኑን እንድትረዱልኝ ይፈልጋለሁ። በአካባቢያችን የመብራት ችግር የተለያዩ ኬዞች ስላሉ በዛ ኬዝ ኤዲስ ሳደርግ ሰፊ ሰዓት ይፈጅብኛልና መልቀቅ ካለብ ሰዓት ወይ አንድ ሰዓት ወይ ሁለት ሰዓት ዘግቼ ወደፊት እለቀዋለሁ። ይሄም አለም ማለት ነው አልጎሪዝሙ እንዳያስተዋውቅልኝ ያደርጋል፣ ወይም ደግሞ አልጎሪዝሙ እንዲወዛገብ ያደርጋል ማለት ነው። ስለዚህ ብዙ ጊዜ ቫይራል የሚወጡ ቪዲዮዎች አይታችሁ ከሆነ በቃ በትክክል ለአልጎሪዝሙ አመቺ በሆነ መልኩ ስለተለቀቁ ነው ከሰዓት አኳያ ከተምሌል አኳያ ከርዕስ አኳያ ሌሎች ነገራቶችን ልናይ እንችላለን። እኔ እርግጠኛ የምሆነው ነገር አልጎሪዝሙን የሚረዳው ነገር ምንድን ነው? ሰዓት ነው። ምክንያቱም እንዲያስተዋውቅ ቪዲዮችሁን ለሚፈልጉ ሰዎች ፊት ገጽ ላይ እንዲያመጣ የሚያደርገው ሰዓታችሁ የምትለቁበት ሰዓት ስለሆነ ማለት ነው። ስለዚህ እንመልከት። የመጀመሪያ ጀማሪ ለሆናችሁ ጀማሪ ለሆናችሁ እኔም እመክራችሁ ነገር ምንድን ነው፣ እናንተ ሮል ሞዴል አድርጋችሁ የምታስቧቸው ሰዎች ይኖራሉ በእርግጠኝነት እናንተ የተማራችሁባቸው ሰዎች ቪዲዮቸውን የሚለቁት ወይ ደግሞ እናንተ ሰብስክራይበራቸው ሆናችሁ ትልልቅ ዩቲውበሮችን መጥቀስ እንችላለን እነዛ ለምሳሌ የኔ ቻናል የዚህ ቻናል ሰብስክራይበር ሆናችሁ እንበልና ስንት ሰዓት እንደምለቅ ማየት መቻል አለባችሁ። ጀማሪ ከሆናችሁ ነው ይህን እንምላችሁ። ያ የእናንተን አይነት ኮንቴንት የሚሰራው ሰው ስንት ሰዓት ነው የሚለቀው የሚለውን ግምት ውስጥ በማስገባት በዛ ሰዓት እናንተ ቪዲዮችሁን ትለቃላችሁ ማለት ነው። ከዛ ውጪ ደግሞ ጀማሪ ከሆናችሁ ሰዓቶችን ሞክሩ። ለጀማሪዎች ነው እያልኩ ያለሁት፣ ምንም አይነት ቫይራል ቪዲዮ የሌለው ከዚህ በፊት ቪዲዮ ለቆ ለማያቅ ሰው ማለት ነው። ብዙ ሰው በዚህ ሰዓት ይቀመጣል ማለት የራስን ላይፍ ወይም ደግሞ ብዙ ሰዎች የሚቀመጡበት ሰዓት አስበህ፣ በዚህ ሰዓት ስለሚቀመጡ በዚህ ሰዓት ብለቀው ብለህ የምታስበውን ሰዓት ያንን ሰዓት ደጋግመህ ትለቅበታለህ። ከዛም ቪዲዮ ቫይራል እየወጣ ከመጣ ያ ሰዓት ተስማምተዋል ማለት ነው። በዛ ሰዓት ላይ ትለቃለህ። ካልሆነ ግን የሆነ ሽፍት ታደርጋለህ ማለት ነው። ከዛ ሁለተኛና ሶስተኛ ላይ የምነግርህ ነገራቶች ደግሞ ብዙ ቪዲዮዎችን ስትለቅ ለአንተ ግልጽ ያደርጉልል። ማለት እስኪ ወደ ሁለተኛው ሄድ። ሁለተኛው ደግሞ ጀማሪ የሚሆን ወይም ደግሞ ብዙ ቪዲዮዎችን የሚለቀቀ ይሁን አንድ ቫይራል ቪዲዮ ያለው ሰው ያም ቫይራል ቪዲዮ የለቀቀበትን ሰዓት ኮንሲደር ማድረግ ይኖርበታል። ያም ቫይራል ቪዲዮ የለቀቀበትን ሰዓት ኮንሲደር ካደረገ ያም ቫይራል ቪዲዮ በለቀቀበት ሰዓት ላይ ይለቃል ማለት ነው። ሌሎች ቪዲዮዎች አልጎሪዝሙ ያንን ሰዓት ሞር አዳፕት ያደርገውና ከዚያ በኋላ ያንተን ቪዲዮ በዛ ሰዓት ላይ ለሰዎች ያስተዋውቅልሃል ማለት ነው። እንደ ሀገራችን ኮንቴክስት ስንት ሰዓት ላይ ብንለቅ ነው አሪፍ የሆነ እይታ የምናገኘው? የሚለውን ጀነራል መጨረሻ ላይ አለው ማለት ነው። ከዛ በፊት ግን እነዚህ ሁለቱን ነገራቶች ለጀማሪዎች ማስቀደም ስላለብኝ ነው። ብዙ ቪዲዮዎችን ዩቲውብ ላይ እየለቀቃችሁ ያላችሁ ሰዎች ለእናንተ አዲስ ላይ ሆን ይችላል። አሁን ሶስተኛ ላይ የምጠቅሰው ነገር ግን ከዚህ በፊት አስር ሀያ ብዙ ቪዲዮዎች ለቃችሁ ራሱ ብዙ ሰዎች የማትረዱትና ዋነኛውን ነገር ነው። ከዚህ በኋላ ሶስተኛ ላይ የምነግራችሁ ማለት ነው። ሶስተኛው ጋር እንሂድ። ሶስተኛው ላይ አናላይቲክሳችንን መጠቀም ነው። የቪዲዮ አናላይቲክሳችንን በደንብ በሚገባ የምንጠቀመው ከሆነ እዛ ላይ ስንት ሰዓት መልቀቅ እንዳለብን በደንብ ይናገራል ማለት ነው። እሱን ደግሞ ላሳያችሁ። ይሄ የኔ ዩትዩብ ቻናል ነው። እዚህ የኔ ዩትዩብ ቻናል ላይ ገብቼ ላሳያችሁ ማለት ነው። ከዛ ከገባም በኋላ ቻናላችን ላይ ምን እንላለን? አናላይቲክስን እንነካለን። ስልካችሁ ላይ ዩትዩብ ስቱዲዮ ያላወረዳችሁ ሰዎች፣ ዩቲውበር ከሆናችሁ ስልካችሁ ላይ ዩትዩብ ስቱዲዮ ሊኖር ይገባል። የሌላችሁ ዩቲብ ስቱዲዮን ከፕሌይስቶር ዳውንሎድ አድርጉ። እሱ ላይ ሙሉ የእናንተን ሂደታችሁን የሚገልጽ ነገር ስላለ፣ ዩቲውብ ስቱዲዮ ላይ ከገባም በኋላ ቀጥታ አናላይቲክስ የሚለውን እንነካለን። አናላይቲክስ ከገባም በኋላ ኦቨርቪው የሚል አለ። ከኦቨርቪው ቀጥሎ ኮንቴንት የሚል አለ። ኮንቴንትን እንተን እኛ ግን ኦዲየንስን እንነካለን ማለት ነው። ኦዲየንስን ስንነካ ወደታች ስናመጣ እዚች ጋር አንድ ቴብል አለች። ያችን ቴብል ነው የምንመለከተው። ዌን ዩር ቪውየርስ አር ኦን ዩቲውብ የሚል አንድ ቴብል አለ። እሱን ቴብል እንመለከተዋለን ማለት ነው። እዚያ ቴብል ላይ ነው ዋናው ነገር ያለው። መቼ ነው የእናንተ ተመልካቾች ዩቲውብ ላይ የሚሆኑት? ይሄ ሄዳ ማለት ምን ማለት ነው? አልጎሪዝሙ ሰፊ ሰዓት የእናንተ ቪዲዮዎች ይታዩባቸው የነበሩ ሰዓቶችን ዝርዝሮ አስቀምጧል ማለት ነው። ምን ብሎ ነው ያስቀመጠው? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜና አሁድ እንደዚህ አድርጎ አስቀምጧል። እዚህ ጋር ደግሞ ሰዓቶች አሉ ማለት ነው ሀያ ሦስት አምስት 11 7 የብሉ ስንነቃው በዚህ መልኩ ያመጣልናል ማለት ነው። ይሄ እዚህ ጋር አብዛኛው ሰው ነጭ የሆነው አብዛኛው ሰው ምንም የእናንተን ቪዲዮ የማያይበት ሰዓት ነው። እዚች ጋር ደግሞ ትንሽ ደመቅ እያለች ያለችው ትንሽ ተመልካቾች ትንሽ ብቻ ተመልካቾች የእናንተን ቪዲዮ የሚያዩበት ሰዓት ነው ማለት ነው። እዚህ ጋር ደመቅ ያለው ደግሞ የተወሰኑ ከዛኛው ይሻላል። እዚህ ጋር ግን መጨረሻ ላይ የምታዩት ይሄ ከአስራ ሰባት በታች ያለው አብዛኛው ተመልካች የእናንተ ቪዲዮ የሚያይበት ሰዓት ነው። ስለዚህ ቪዲዮችሁን መልቀቅ ያለባችሁ በዛ ሰዓት ነው ማለት ነው። ዩቲዩብ የእናንተን ቪዲዮ አናላይዝ የሚያደርግበት አንድ ሰዓት ያህል ይፈጃል ይባላል። ማለትም እናንተ አፕሎድ ካደረጋችሁ በኋላ የእናንተን ታይትል፣ የእናንተን ታግ፣ የእናንተን ሃሽታግ ዲስክሪፕሽናችሁን እያየ የትኛው ተመልካች ነው የነሱን ቪዲዮ ማሳየት ያለብኝ የሚለውን ሞር በደንብ አናላይዝ ያደርጋል ማለት ነው። ከዚያ በኋላ ለተመልካች ያበጣል ማለት ነው። ስለዚህ ይህንን ሰዓት ግምት ውስጥ በማስገባት ነጭ የሆነው አብዛኛው ሰው ስለሚተኛ ነው ማለት ነው። ስለዚህ ከዛ ሰዓት ላይ ለቀቃችሁ ማለት ኦልሬዲ ከሰራችሁ ማለት ነው። ስለዚህ ለሌሊት አካባቢ ብለቁ ሙሉ ለሙሉ ከሰራችኋል ማለት ነው። ስለዚህ እዚህ ጋር ግን ቀን አካባቢ ላይ ደግሞ አብዛኛው ሰው ለስራ ስለሚጠመድ የተወሰኑ ሰዎች ናቸው ኮርሶችን የሚወስዱት ቪዲዮዎችን የሚመለከቱት ማለት ነው። ስለዚህ ያችን ሰዓት ደግሞ መረጣችሁ ማለት የተወሰነ ሰው ብቻ ነው የሚሄድላችሁ ማለት ነው። ስለዚህ ደማቁን ሰዓት መምረጥ አለባችሁ። ነገር ግን አልጎሪዝሙ አናላይዝ የሚያደርግበትን አንድ ሰዓት ቀደም ማለት አለባችሁ ማለት ነው። ከዛ ከደማቁ ሰዓት አንድ ሰዓት ቀደም ማለት አለባችሁ። ስለዚህ ይሄኛው ከየት ነው የጀመረው ማለት ነው? ማታ 12 ሰዓት ነው የጀመረው፣ የ17 ሰዓት የሚለው አንድ ሰዓት ማለት ነው። ስለዚህ አንድ ሰዓት ሆነ እሱ ከዛን ሁለት ሰዓት ሙሉ ለሙሉ ዩቲውብ ላይ ነው የሚሆኑት ማለት ነው፣ በዚህ ሰዓት። ስለዚህ ቪዲዮችሁን ብትለቁ ቫይራል የሚወጣበት ሰዓት ይሄ ሰዓት ነው ማለት ነው። ነገር ግን አንድ ሰዓት ቀደም ብላችሁ እንደነገርኳችሁ ትለቃላችሁ ማለት ነው። ስለዚህ ምሽት ሁለት ሰዓት ላይ አሪፍ የሚሆንበት ሰዓት ነው ይላል። እንደዚህ እንደዚህ እንደኔ አናላይቲክስ ማለት ነው። አብዛኛው ሰው የሚጠቀምበትን ሰዓት ስነግራችሁ ይሄ ሰዓት ነው ማለት ነው፣ ምሽት አንድ ሰዓት፣ ሁለት ሰዓት እዛ አካባቢ ነው አብዛኛው ሰው የሚለቀው። የተወሰኑ ሰዎች ደግሞ ዩቲዩብ አልጎሪዝም አናላይዝ እንዲያደርግላቸው አስራ ሁለት ሰዓትን ይመርጣሉ። ማለትም ወደ ኋላ ጠጋርገው ማታ አስራ ሁለት ሰዓት ላይ ይለቃሉ ቪዲዮቸውን። አንድ ሰዓት ሲሆንና ሁለት ሰዓት ሲሆን ዩቲዩብ አናላይዝ አድርጎ ጨርሶ ቫይራል እንዲወጣላቸው ማለት ነው። ስለዚህ እናንተ አስራ ሁለት ሰዓት ጀምሮ እስከ ሁለት ሰዓት ያለውን ጊዜ ብትመርጡት አሪፍ ነው እላለሁ። አብዛኛው ዩቲዩበርም የሚመርጠው ሰዓት ስለሆነ ይህን አናላይቲክሳችሁን ግን በደንብ ማየት ይኖርባቸዋል ማለት ነው። ሌላው ነገር ልነግራችሁ የምፈልገው ነገር ኮንቴንታችሁ ይወስነዋል። ምንጊዜም ኮንቴንታችሁ እጅግ ወሳኝ ነው። አሁን ለምሳሌ ትሬንድ የሆኑ ነገራቶችን የምትለቁ ከሆነ ትሬንድ የሆኑ ነገራቶች ቀንም ተለቀቁ ጠዋትም ተለቀቁ መቼም ተለቀቁ፣ ያንን ትሬንድ ነገር ቶሎ ማድረስ ስላለባችሁ ትሬንዱ እንዳያልፍበት በዚያው ሰዓት ቶሎ ኤዲት አድርጋችሁ ለተመልካቾቻችሁ ማድረስ መቻል አለባችሁ። ስፔሻሊ ዜና ላይ የተለያዩ ነገራቶች ላይ የሚሰሩ ሰዎች ማለት ነው። የሆኑ ነገራቶች ሲከሰቱ ያንን ነገር ቶሎ ማድረስ ይኖርባችኋል ማለት ነው። ከዚያን ቀጥሎ ደግሞ ኢንተርቴይመንት ወይም ደግሞ የሆኑ ትምህርታዊ ነገራቶችን የሚሰሩ ከሆነ ይህን አናላይቲክሳችሁን ማየት ይኖርባችኋል ማለት ነው። አናላይቲክሳችሁን አይታችሁ መቼ ነው ተመልካቾቻችን ዩቲውብ ላይ የሚሆኑት ብላችሁ በዛ ሰዓት ላይ መልቀቅ ይኖርባችኋል ማለት ነው። ይህንን እጅግ በርካታ ሰዎች እየጠየቁኝ ስለሆነ ነው በዚህ ቪዲዮ የመጣሁት ማለት ነው። ከዚህ ቪዲዮ በእርግጠኝነት ብዙ ጥቅሞችን እንዳገኛችሁ ተስፋ አደርጋለሁ። ሌሎች ጥያቄዎች ካሏችሁ ኮሜንት ላይ ያሳውቁን። ለዚህ ቻናል አዲስ ከሆናችሁ በእርግጠኝነት ሰብስክራይብ ታደርጋላችሁ ብዬ አስባለሁ። ቀጣይ የሚገራረሙ ቪዲዮዎችን ወይም ደግሞ የእናንተ ጥያቄ መሰረት ያደረጉ የተለያዩ ቪዲዮዎችን እዬ መጣለሁኝ ማለት ነው። ቴሌግራም ቻናላችን ዲስክሪፕሽን ላይ ያለ አዲስ ቴሌግራም ነው። ጆይን ማድረግ እንዳትረሱ። እዛ ላይ ደግሞ የተለያዩ አፕሊኬሽኖችን እንደዚሁም ለእናንተ ይጠቅማሉ ያልናቸውን መረጃዎችን እናደርሳቸ እንወዳቸዋለን ማለት ነው። የግል አድራሻችንን እዛጋ ስለሚኖር የተለያዩ ጥያቄዎችን በግልም ልጠይቁን ትችላላችሁ። ቀጣይ በሌላ ቪዲዮ እንመጣለን። እስከዛው ድረስ ሰላም።